መቼ ነው የፍቅር ታሪክ ጋር ምንደርሰው? አሁን እያዳግምን እንስማ። እሺ ወንድሜ እንኳን ደህና መጣህ። እንኳን ደህና ቡ ሰላም ናቸው አለን። እንዴት ነህ? ደህና ነኝ። እኔ አሁን የመጣውበት እንትን ምደውልሽ ኢትዮጵያ ከጎንደር ነው ምደውልልሽ እና አንዲት እህት ነበረችኝ ቤተሰቦቿን ማለት እኔ አጎቴ ልጅ ናትኝ። የእናቴ የወንድሜ ልጅ ናት እና ቤተሰቡ አባቷ ምናምን ሲሞት ከሶስት አመት በፊት ሲሞት ቤተሰቦቿን እሷ ነበር የምታስተዳድረውና እዛ መጨረሻ ላይ ወደ አረብ ሀገር ሂጄ ሰርቼ እንትን ማለት አለብኝ እና እንትን ማስተዳድር አለብኝ የዚሁኛ አልቻልኩም ብላ ወደ ዱባይ ሁለት አመት በፊት ሄደች። ከሄደች በኋላ ግን እንደሄደችው በአራት ወር አምስት ወር ምናምን አንድ የደወለች ጥሩ ሁኔታ እንዳልሆነች እና ጥሩ ቤት እንዳልደረሳት በጣም አዝና ምናምን አወራቻቸው እኔን አይደለም ያገኘችው። ከዛ በኋላ ግን ልክ አንድ ዓመት ምናምን ከሆናት በኋላ ለእኔ ደረሰ። እኔ የዛው አካባቢ ነው የምሰራው እና ስትሄድም አላቅም ነበር። ከሄደች በኋላ እኔ ሰማ ተቆጣው። ለምንድን ሄደችው እዚህ ሆና ምናምን እንትን ማትር ምናምን። እዛ ግን መጨረሻ ላይ ለእሱ ንገሩልኝ ምናምን፣ በቃ ከደረሳችሁ ላይ ድረሱልኝ፣ አልደረሳችሁልኝ ግን በቃ እኔ ጥሩ ሁኔታ አይደለውም አይነት ነገር ማለት ነው። ከዛ በኋላ በምን ላገኛት እችላለሁ ምናምሳ አሁን በፊት አብራት እንደዚሁ ሄዳ የነበረችው ልጅ እሷ ተመልሳለች እና ለእሷን ስልክ ቁጥርና ሎኬሽን ቦታውን፣ የቦታውን ሎኬሽን እና የአሰሪዋን ስልክ ቁጥር ሰጥታታለች ለእሷ ማለት ነው። እና ካገኛችሁ፣ በዚህ ነው የምገኘው። እዛ ውጭ ግን መውጣትም አልችልም፣ ስልክ መያዝም አልችልም፣ ሰው ጋር መገናኘትም አልችልም። ጥሩ ሁኔታ አይደለውም፣ ድረሱልኝ አይነት ጥሪ አይነት ነገር አድርሳ ከዛ በኋላ ያለችበት ሁኔታ አይታወቅም። ከሄደች ሁለት ዓመት ሆኗታል። የሶስት ወር ደሞዝ ነው የላከችው እናቷ ምናምን ነው የሚሉት። ከዛ በኋላ ግን ምንም የት እንዳለች ምን ደረጃ እንዳለችም ምናምንም አይታወቅም። እና አሁን በቃ ብዙ ሰው ፈለኩኝ። ብዙ ነገር አደረኩኝ። ግን ምንም ማገኘውም የተሻለ የሆነ ነገርም የለም እና በእናንተ በኩል ምናልባት መፍትሄ ባገኝ ብዬ ነው ወደ እናንተ የመጣት። እሺ በመጀመሪያ ለአንተ ምንክ ናት? እኔ ያጎቴ ልጅ ስሟ ሰላምታ ዘለቀ ለቀ ወዴት ሀገር ነው የሄደችው? ዱባይ ዱባይ ዱባይ። ከመጣች ስንት ጊዜው አለ ነው? ሁለት አመት። የመጣችው በኤጀንሲ ነው በደላላ? በኤጀንሲ ነው አዎ፣ በኤጀንሲ በደላላ ነው የመጣችው እና እሱን ስንደውልለት የመጀመሪያ አካባቢ የላካት ልጅ እንደዚህ ምናምስል አስታወሳት። ግን ከዛ በኋላ ጥሩ ሁኔታ አይደለችም ትውጣ ሂሳብም እየተቀበለችም አይደለም። ስለዚህ ያገኘችው ነገር የለም። በጥሩ ሁኔታ አይደለም ያለችው እና እንድትመለስ አድርጋት ወደ ሀገሯ ተምጣ ምናምናል እሻለ። ከዛ በኋላ ስልኩ ዘጋ ማግኘት አልቻልም። እሱን ቢሮም የላቸውም። አዲስ አበባ ሚቼን ጠይቄ ነበረ ቢሮም የላቸውም። በስልክ ብቻ እንዲዚሁ ነው የሚታወቀው። ይሄንም ያገኘሁት አብራት ሂዳት ከነበረችው ጓደኛ ነው መረጃውን ያገኘሁት። እሺ፣ እዛ ስልኩን ዘጋ ማግኘት አልቻልኩም እሱ። እሺ። ዳግም ሰላምታ ዘለቀ። ዱባይ ከመጣች ሁለት ዓመቷ ነው። በሁለት ዓመት ውስጥ ምን ያህል ጊዜ ቤተሰብ ጋር ደውላለች? የስንት ወር ደሞዝ? ሁለት ጊዜ ሁለት ጊዜ፣ ወይ ሶስት ጊዜ በሁለት ዓመት ውስጥ ሁለቴ ወር ሶስቴ ደወለች። የስንት ወር ደሞዝ ላከች? የሶስት ወር የሶስት ወር ደሞዝ ላከች። ለመጨረሻ ጊዜ የደወለችበትን ወር ታስታውሰዋል? ስፔሲፊካሊ እኔ አላስታውሰውም። ጓደኛዋ ጋር ግን ከተነጋግረን ስንት ወር ነው ያለችኝ ተነጋግረን በትክክል ትክክለኛ ጊዜው ማወቅ አለብኝ ፓስፖርት ኮፒዋ እንፈልጋለሁ ማለት ለኤምባሲ እንዳመለከትላት ማለት ነው እንደገና ደግሞ እናንተ ቤተሰቦቿ ውጭ ጉዳይ ሄዳችሁ ብታመለክቱ ያ የበለጠ ይፈጥናል ውጭ ጉዳይ ሄደው ልጃችን ለመጨረሻ ጊዜ የደወለችበት ቀል ይሄ ነው ጥሩ ሁኔታ ላይ አይደለሁም ብላ ነበር ወይ የጓደኛዋን ስልክ ትሰጠኛለህ አዎ እሰጥሻለሁኝ። ጓደኛዋ እና እሷ ያወራሉ አያወሩም? እሱ አያወሩም። ማነው ስለ ልጅቷ ሞር ኢንፎርሜሽን ሊሰጠኝ የሚችለው አካል? በቃ እኔ የሆነ አሁን እየሰጠከኝ አይደለም። ለመጨረሻ ጊዜ የደወለችው መቼ ነው? ስልክ አላውቀውም አልክ። ማን ነው የሚያውቀው ለመጨረሻ ጊዜ የደወለችበትን ቀን? እሱም ጠይቄ ነው ይነግርሻለሁ። ፍ አሁን እኔ ትክክለኛውን መረጃ እንድነግርሽ ብዬ ነው። አሁን ለምሳሌ ጓደኛዋ ከአንቺ ደውላ ነበረች ወይ? ስንት ያህል ወር ነው? ስድስት ወር ወደዚህ ያልደወለችላትም ለሷ ማለት ነው። መቼ ትመጣለሽ? እኔ ነገ ቢሆን መጣሉ ላይ እንዳየውሽ እገባለሁ። ነገ አጣርቶ ይመጣል። እሺ ይመጣል። ሞዲሬተሮች ነገ ያስገቡሃል። አጣርታ ስትመጣ የምፈልገው የደወለችበትን ከዛ ፓስፖርት ኮፒዋን ፓስፖርት ኮፒዋን ትሰጠኛለ። እኔ ለኤምባሲ አመልክታለሁ። ግን ከዚህ የበለጠ ግን ፈጣን እቺ ልጅ በህይወት አለች፣ አደጋ ላይ ናት፣ ደህና ናት፣ ከሁለት ዓመት ሁለት ዓመት ከሰራችበት የሶስት ወር ደሞዝ ብቻ ከላከች የአመት ከዘጠኝ ወር ደሞዝስ የት ገባ? በነፃ ነው ወይ እያገለገለች ያለችው? ይህ ሁሉ ነገር ለማወቅ ኤምባሲ ነው ሊረዳ ነው የሚችለው። ከዛ በተጨማሪ ደግሞ ደላላው ደላላው ማለት ኤጀንሲው ኤጀንሲው መልስ የማይሰጥ ከሆነ ውጭ ጉዳይ ቤተሰቦቿ ውጭ ጉዳይ ሄደው ልጃችን ለመጨረሻ ጊዜ ደወለች፣ ይሄን ያህል ጊዜ ነው፣ የልጃችን ህይወት አደጋ ላይ ነው። ለመጨረሻ ጊዜ ደወለች ጊዜ እንዲህ ብላ ነበረ፣ ህይወቷ አደጋ ላይ እንደሆነ ነገር አልነበረ ምናምን ብላችሁ ማመልከት ነገር ለማድረግ ነበረ አዲስ አበባ ሄጄ ኤጀንሲውን አግኝቼ በተለይ ስሙን የኤጀንሲ ስም ቢኖረው ቢሮ ቢኖረው እሱን ይዤ ስራና ክህሎት ሚኒስቴር የሚባለ የውጭ ሀገር የስራ ስምሪት ምናምን የሚሰጡ አሉ። በእነሱ ጋር ግን እነሱ ስለሆነ ወደ እነሱ የሚመድቧቸው በዛ አድጋ ነው የሄደችው። እና እሱን አድርጌ ምናምን ቸክ ለማድረግ ብዬ አዲስ አበባ ሄጄ ምን ስል አንደኛ የላካት ሰው እንደዚሁ የላካት ኤጀንሲ ሳይሆን ግለሰብ ነው። ፍቃደኛ ወጥደላለች። እነሱ አየር ላይ ነው የሚሰሩት። አይገኙም። አድራሻ የላቸውም። ስልኩን አላገኘሁትም። በቃ ዘጋብኝ። ይዘጋሉ ስልኩን በየጊዜው አውቃቸዋለሁ። ድብ እናድርጌ ነው የማውቃቸው። በቃ እንደዚያ ነው የሆነው። ስለዚህ አሁን አንተ ለመጨረሻ ጊዜ የደወለችበትን ጊዜ ይዘህልኝ ና ነገ ሞል ኢንፎርሜሽን ጠይቀኝ ይዘህ ና ከቻልክ እሺ፣ እሺ። አመሰግናለሁ። ጓደኛዋን ይዘሀት ና። አንተም ካስገባነህ በኋላ ጓደኛዋን ስቧን ተነግረና ከታች እንደዚህ ቁጥር ጻፊ እንላትና እናስገባትና ጓደኛዋ ደግሞ ሎኬሽኗን ትሰጠናለች፣ ኤቭሪቲንግ ዲቴል ትሰጠናለች። እሺ፣ እሺ፣ የሚቻለውን እናረጋለን። እሺ፣ እሺ፣ እሺ። አመሰግናቸዋለሁ። ሰላማችሁ፣ ሰላም ደሩ እንትና እንድሪስ፣ አስር ጊዜ ኔትወርክ እየነቀለው ነው። ሸበካው ነው ሳቡን እያለ ነው ኮመንት ላይ። እሺ ነበረ ለሸበካው መሰለ ሚዲያ ያለው ሸበካው መሰለኝ ልጁ ገብቶ ነበር። እየወረደ ነው። አዎ ሸበካ ነው ብሎ እሱም ራሱ እየጻፈ ነው። እናስገባዋለን። ሚውት አድርጊና ጠብቂ። አስኒ ናት ተረኛ። አስኒ እንዴት ነው? መሀመድ ደህና ነህ? ወየ ውይ እንዴት ነሽ? ደህና ነኝ ማሬ። ወንድምሽ ወንድሜ ነው አይደል? አፍ አልጎኛልሽማ። ወንድሜ ሳይሆን የአክስቴ ልጅ ናት። እኔ ለስድስት ወር ነው ያክል ቤትሽ ለመግባት ሞክሬ ነበር ግን አልተሳካልኝም ዛሬ ስላስገባሽ በጣም አመሰግናል። እሺ እኔ እናት ለአክስትሽ ልጅ ከአንቺ የቀረበ እህት ወንድም፣ እናት አባቴ ለምያ እናቷ በጣም አፋልጋታለች። አሁን በህይወት የለችም አቡዬ። በሬዲዮም በጋዜጣ አፋልጋታለች ግን በህይወት አሁን አልፋለች፣ እናቷ ማለት ነው። አክስቴ ናት። እሺ ማሬ፣ ችግር የለም ደህና ነኝ ብሎ ይጽፍልኛል። መሀመድ መሀመድ አንተን እኮ አይደለም፣ ይሄኛውን ገስት ላይ ያለውን መሀመድ የጀሚላን አፍቃሪ ነው ያልኩት። ደህና ነሆ ያልኩት አንተኛውን መሀመድ አይደለም፣ እታች ያለው መሀመድ ኮመንት ላይ ደህና ነኝ ሀቡዬ ብሎ ይመልስልኛል። ስም ያለው ሞኝ ነው። እሺ ስለዚህ ጉዴ ያክስትሽን ልጅ ፎቶ አድርጊና መቼ በስንት አመተ ምህረት ከየት እንደጠፋች ንገሪን። እሺ የጠፋችው በሁለት ሺ ስምንት ነው። መጀመሪያ ፎቶ አድርጊ። ያለ ፎቶ ብትነግሪን አይገባንም ማሪት። እሺ ግን እኮ እዚህ ጋ ኔን እያሳየኝ አደለም። ፕሮፋይል አንቺ ጋ እንዳለው አያሳየኝም። እኛ እያየንሽ፣ ዋናው እኛ ንሽ። አንቺ ለማየት አትጨነቂ፣ እኛ እያየንሽ ፎቶዋን አደርጋለሁ። እስቲ አንቺ በትልቁ አድርግኝ እና ከዛ እኔ ፎቶዋን ላድርግ አዘጋጅቼ። መጀመሪያ ፎቶዋን አድርጊና ከዛ በትልቁ አድርግሻለሁ። መጀመሪያ ፎቶዋን አድርጊ። የቱ ጋር እንዳለው አይታየኝም። ሀቡ ትዝታ የምትለዋ ልጅ ብቻ ነው የሚታየኝ። እሺ፣ ይኸው አሁንስ፣ እስኪ ቆይ